የኤርትራ ወታደሮች ከትግራይ ክልል መስፈራቸው ተነገረ። በርካታ ጥቃቶች በነዋሪዎች ላይ እየተፈጸሙ ይገኛሉ። የፌዴራል ፖሊስ ወደ ትግራይ ገባ የሚለው አነጋጋሪ ዘገባና የኢትዮጵያ ቼክ ያወጣው መረጃ የህዝቡን ልብ ቀጥ ያደረገውና እጅግ ያስደነገጠው ከሌሊቱ ዘጠኝ ሰዓት ተኩል ላይ የተሰማው አስደንጋጭ ድምጽ ምንድን ነው የሚለውን በስፋት እንመለከታለን። በሌላኛው ጉዳያችን ደግሞ የደቡብ አፍሪካው ፕሬዚደንት 59 ነጭ ዜጎችን ፈሪዎች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 ታዋቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናምራለን። መልካም ቆይታ። ሀጎስ በሰሜናዊ ኢትዮጵያ ትግራይ ክልል ውስጥ በሚገኘው አሊቴና ከተማ ውስጥ ኗሪ ነው። በዚች ወደ ሶስት ሺ ያህል ነዋሪዎች በሚገኙባት ትንሽ ከተማ ጫፍ ላይ የኤርትራ ወታደሮች መስፈራቸውን ይገልጻል። የኤርትራ ወታደሮችን በቅርብ ርቀት እንደሚመለከት የሚናገረው ሀጎስ ነዋሪዎቹም ሙሉ በሙሉ እንወረራለን የሚል ስጋት እንዳላቸው አስረድተዋል። ለኤኤፍፒ ሲናገርም የኤርትራ ወታደሮች ከፈለጉ በማንኛውም ጊዜ ሊወሩን ይችላሉን ብሏል። እንደ ማንኛውም ከተማ ኗሪ በፍርሃት የተነሳ እውነተኛ ስሙ እንዲጠቀስ ያልፈለገው ሀጎስም በከተማው ሌላኛው ጫፍ በኤርትራ ወታደሮች እጅ የሚገኙትን ነዋሪዎች በየቀኑ እንደሚያናገርም ገልጿል። እነዚህ ነዋሪዎችም ከጾታዊ ጥቃት አንስቶ እገታ፣ ዘርፊያና የግዳጅ ወታደራዊ ምልመላ እንደሚደርስባቸውም እንደሚገልጹለትም አስረድቷል። በወረራ ውስጥም ያሉት ወገኖቹ የሚደርስባቸውን ግፍና ስቃይ በተመለከተ ለሚመለከታቸው አካላት ቢያሳውቅም የሚሰማው እንዳላገኝ አስታውቋል አማኑኤል የተባለ ሌላ የከተማ ነዋሪ በበኩሉም በኤርትራ ወረራ ውስጥ ያሉ ዜጎችም በተለይ ወጣቶች የሚደርስባቸውን ግፍ መቋቋም ስለተሳናቸው አምልጠው ስደትን አማራጭ ማድረጋቸውን አስረድተዋል እንደ ዘገባው በኤርትራ ወረራ ስር ባሉ አካባቢዎችም ጥቃት የሚደርስባቸው ሴቶችም የሚታከሙት በአዲግራት በሚገኘው ሆስፒታል ነው በዚህ ሆስፒታል የምትሰራ አንዲት ነርስም ስትናገር በቀን ከ15 እስከ 20 የሚሆኑ ሴቶችም ጾታዊ ጥቃት ይደርስባቸዋል። ለመታከም እኛ ጋርም ይመጣሉ። ከነዚህ መካከል አንዳንዶቹ በሶስት ወይንም በአራት የኤርትራ ወታደሮች በደቦ የተደፈሩ ጭምር ናቸው በማለትም አስረድታለች። በዚህ ጉዳይ ላይ የኤርትራ ማስታወቂያ ሚኒስተር አቶ የማነ ገብረ መስቀል ከዜና አውታሩ ተጠይቀው ሲመልሱ እንዲህ አይነቱን የሀሰት ስሞታ ማስተባበል ሰልችቶኛል። የኤርትራ ወታደሮች ያሉት በሉዓላዊና በዓለም አቀፍ በተረጋገጠው ድንበራቸው ውስጥ ነው ሲሉም ተደምጠዋል። ወደ ቀጣይ መረጃችን ስናመራ በርካቶችን እያነጋገረ የሚገኘውና ብዙዎችም እየተቀባበሉት የሚገኘውን መረጃ እንመለከታለን። የፌዴራል ፖሊስ ወደ ትግራይ ገባ የሚለው ዘገባ እጅግ እያነጋገረ ይገኛል። በትግራይ ክልል ያሉትን የፌዴራል ተቋማት ተጨማሪ የፌዴራል ፖሊስ አባላትን መቀለ መግባት ጀምረዋል የተባለ ሲሆን በስድስት ባሶችና በሰባት ፓትሮሎች የተጫኑ የፌዴራል ፖሊስ አባላት ትላንት የገቡ ሲሆን ዛሬም ቀጥ እንደሚቀጠራቸው ተነግሯል። የፌዴራል ፖሊስ ከፕሪቶሪያው ስምምነት በኋላ በትግራይ ክልል የሚገኙ ቴሌኮም፣ ባንክ፣ አየር ማረፊያ፣ መብራት ኃይል እናም ሌሎች የፌዴራል ተቋማትን በአስተማማኝ ሁኔታም እየጠበቀ ነው። የፌዴራል ፖሊስ አባላትም ወደ መቀለ እየገቡ ነው ካለው ኃይል ጋርም ተጨማሪ ናቸውም ተብሏል። የፌዴራል መንግስት ተቋማትን ደህንነት የሚጠብቁ የፌዴራል ፖሊስ አባላት ከትላንት በስቲያም ጀምሮ ወደ መቀለ ከተማ እየገቡ ነው። በፕሪቶሪያው ስምምነት መሰረት የፌዴራል ፖሊስ እና መከላከያ ሰራዊት ወደ ትግራይ በመግባት የፌዴራል ተቋማትን ይጠብቃል፣ ህግን ያስከብራል ሲሉም ተጨማሪ የፖሊስ አባላቱ ወደ መቀለ ያቀኑት ኤርፖርቶችን፣ የኤሌክትሪክ መሰረተ ልማቶችን፣ ኢትዮ ቴሌኮም ለባንኮችና ሌሎች የፌዴራል ተቋማትን ጥበቃ ለማጠናከር ነው። ከፕሪቶሪያው ስምምነት መሰረት በተጨማሪ በህገ መንግስቱ አንቀጽ 51 ቅንፍ 9 ና አንቀጽ 51 ቅንፍ 13 በተደነገገው አግባብ የፌዴራል መንግስት በእርሱ ቁጥጥር ስር ያሉትን ተቋማት ደህንነት የመጠበቅ ኃላፊነትና ግዴታ አለበት። ህወሓት በምርጫ ቦርድ ከፓርቲነት መሰረዙ ይታወሳል። ታዲያ ይህ መረጃ በተለያዩ ማህበራዊ ትስስር ገጾች ላይ መጋራታቸውን ተከትሎ ኢትዮጵያ ቼክ ባደረገው ማጣራትም በተለያዩ ማህበራዊ ሚዲያዎች ላይ እየተዘዋወረ የሚገኘው ምስል ሐሰት መሆኑን ገልጿል። እነዚህ ምስሎች ወደ ትግራይ ክልል እየገቡ ያሉ የፌዴራል ፖሊስ አባላትን አያሳይም ሲልም ኢትዮጵያ ቼክ በርከት ያሉ የፌስቡክ ገጾችና አካውንት ች የኢትዮጵያ የፌዴራል ፖሊስ አባላት ወደ ትግራይ ክልል ሲገቡ ያሳያሉ ያላቸውን እነዚህን ምስሎች እያጋሩ ይገኛሉ። ሲሉም ኢትዮጵያ ቼክ ባደረገው ምልከታ እነዚህ ምስሎች ያጋሩት አብዛኛዎቹ ገጾችና አካውንቶች አዩ ዘ ሀበሻ የተሰኘ የፌስቡክ ገጽን እንደ መረጃ ምንጭነት ጠቅሰዋል። አዩ ዘ ሀበሻ የሚል ስም ያለውና አርባ አራት ሺ ተከታይ ያለው ገጽም መረጃውን ማጋራቱን ያረጋገጠን ሲሆን ምስሎቹም ግንቦት አምስት ቀን ሁለት ሺ በአፋር ክልል አባላት የተነሱ መሆናቸውንም ጠቅሷል። ይሁን እንጂ እነዚህ ምስሎች በዕለቱ የተነሱ እንዳልሆኑ እንዲሁም ወደ ትግራይ ክልል እየገቡ ያሉ የፌዴራል ፖሊስ አባላትን እንደሚያሳዩ ኢትዮጵያ ቼክም አረጋግጧል። ምስልን በምልሰት መፈለጊያ ድረገጾችን በመጠቀም ባደረግነው ማጣራት ምስሎቹ ከሁለት ዓመት በፊት የተነሱ መሆናቸውን ተመልክተናል ሲሉም ምስሎቹም የኢትዮጵያ ፌዴራል ፖሊስ የኮማንዶ እና የአድማ ብተና ኃይሎች በአዲስ አበባ ከተማና ዙሪያው የተግባር ልምምድ ምድ ባደረጉበት ወቅትም የተነሱ እንደሆኑ የሚገልጽ መረጃ ጥር 2015 ተጋርቶ ነበር። የኢትዮጵያ ፌዴራል ፖሊስም ጥር 10 ቀን 2015 የኢትዮጵያ ፌዴራል ፖሊስ የዘመናዊ አዳዲስ ትጥቆች ባለቤት ሆነ በሚል ርዕስ በተረጋገጠው ቫሪፋይድ በሆነው የፌስቡክ ገጹ ባጋራው መረጃ እነዚህን ምስሎቹን አጋርቶም ነበር። በወቅቱ እነዚህ ምስሎች ውስጣቸው የያዙና ፌዴራል ፖሊስ ዘመናዊና አዳዲስ ትጥቆችን መታጠቁን የሚገልጹ ዘገባዎች በተለያዩ መገናኛ ብዙ ተሰራጅተው ነበር ሲል ነው ስለ መረጃውም እያጋራው። ወደ ቀጣይ መረጃችን ስናመራ በርካቶችን ያስደነገጠ ክስተት ከሌሊቱ ዘጠኝ ሰዓት ተኩል ላይ ተሰምተዋል። በቆቦ የሚገኙ ህዝቦች እጅግ በዚህ ክስተት ደንግጠዋል። ሌሊት ዘጠኝ ሰዓት ተኩል የቆቦን ህዝብ ያስደነገጠው መድፍ የሚመስል ድምጽ። ከሌሊቱ ዘጠኝ ሰዓት ተኩል ከቆቦ ከተማ የመድፍ የሚመስል ድምጽ ተደጋግሞ ሲተኮስ እንደነበረ ከከባድ መሳሪያ ድምጽ በተጨማሪ የድሽቃ ድምጾ ን ሚሰሙ እንደነበር ነዋሪዎች ተናግረዋል። ከአምስት ጊዜ በላይ የመድፍ ድምፅ እንደሰሙ ነዋሪዎች ለመረጃ ምንጫችን የገለጹ ሲሆን ከዚህ በላይ ተከታትሎ የሚያልፈው የመኪና ድምፅ ከእንቅልፍ ቀሰቀሰን የዛሬው ይለያል የሚለው ሌላው ነዋሪ የተኩስ ድምፅ ከከተማው ስለሚነሳ ብዙ ቤተሰብ እንደቀሰቀሰም ተናግረዋል። እንዲህ አይነት ተኩስ በሰሜኑ ጦርነት ወቅት እንጂ በቅርቡ ሰምተው እንደማያውቁ የሚናገሩት ነዋሪዎችም የዛሬው ሌሊት መሆኑና ከብዙ ጊዜ ወዲም መሆኑ ብዙ ሰዎችን አስደን እንግጧል ሲሉም ነው መረጃውን ያጋሩት። ወደ መጨረሻው መረጃችን ስናመራ፣ የደቡብ አፍሪካው ፕሬዚደንት ሲሪል ራማፎሳ ወደ አሜሪካ በስደት የተጓዙ 59 ነጭ የሀገሬው ዜጎችን ፈሪዎች በማለት በቅርቡ ይመለሳሉ ሲሉ አጣጣሉን። አፍሪካነርስ የሚባሉ ነጭ የደቡብ አፍሪካ ዜጎች ፕሬዚደንት ትራምፕ መድሎ ደርሶባቸዋል በሚል የጥገኝነት ፈቃድ ከሰጧቸው በኋላ ሰኞ ዕለት አሜሪካ ደርሰዋል። ይሁን እንጂ ራማፎሳ ለመውጣት የ የፈለጉት ዜጎች በአፓርታይድ ዘመን የተፈጸመውን ኢ እኩልነት ለማስተካከል በሚወሰዱ እርምጃዎች ደስተኛ ያልሆኑ ናቸውም ብለዋል። ደቡብ አፍሪካውያን ጠንካሮሽነን ችግሮቻችንን ጥለን አንፈረጥጥም። እዚህ መቆየትና ችግሮቻችንን መፍታት አለብን። ጥለህ የምትፈረጥጥ ከሆነ ፈሪነ እናም ይህ የፈሪዎች እርምጃ ነው ሲሉም አክለዋል። ትራምፕና የቅርብ አጋሮቻቸው ነጭ የደቡብ አፍሪካ ተወላጅ የሆነውን ኤለን መስክ በደቡብ አፍሪካ ነጭ አርሶ አደሮች ላይ የዘር ማጥፋት ተፈጽሟል ተፈጽሟል የሚሉ ሲሆን ይህም በሰፊው ወድቅ የተደረገም ነው አሜሪካ የደቡብ አፍሪካ መንግስት ከነጭ አርሶ አደሮች መሬት ያለ ካሳ ወስዷል የሚል ክስም ታቀርባለች በአናሳ ነጭ ደቡብ አፍሪካውያን ለአስርት ዓመታት የነበረው አገዛዝ ካበቃ ከሰላሳ ዓመታት በኋላ ጥቁር አርሶ አደሮች ከሀገሪቱ የእርሻ መሬት ውስጥ የከፊሉ ብቻ ባለቤት ናቸው አብዛኛው የሀገሪቱ የእርሻ መሬት አሁንም በነጮች እጅ ውስጥም መሆኑን ቁጣን አስከትሏል ባለፈው ጥርም ፕሬዚደንት ራማፎሳ። ሳ ለህዝቡ ጥቅምና እኩልነት ሲባል መንግስት የግል መሬትን ያለ ካሳ የሚወርስበት አወዛጋቢ ህግም አጽድቀዋል። በዚህ ህግ መሰረትም እስካሁን የተሰወረ መሬት እንደሌለ ግን መንግስታቸው አስታውቋል። ትራምፕ በአብዛኛው ከደች መጥተው የሰፈሩ ነጮች ተወላጅ የሆኑ ደቡብ አፍሪካውያን መጥፎ ሁኔታን እየሸሹ ነው በሚልም አሜሪካ እንዲሰፍሩን ፈቅዷል። ራማፎሳ በበኩላቸውም እነዚህ ዜጎች ወደ አሜሪካ የሚጓዙት የሀገሪቱን ችግሮች ለመፍታት በሚደረገው ጥረት ተመራጭ ባለ መሆናቸው ነው ብለዋል። ነጩንም ጥቁርንም ካያችሁ ሀገር ውስጥ የቆዩ ሀገራቸው ስለሆነ ነው። እናም ችግሮቻችንን ጥለን መሮጥ የለብንም፣ እዚህ መቆየትና ችግሮቻችንን መፍታት አለብን በማለትም አክለዋል። የፕሬዝደንቱ ፈሪ የሚለው አስተያየትም በማህበራዊ የትስስር ገጽ ተጠቃሚዎችም ዘንድ እንደ ስድብ በመታየቱ ብዙዎችን አስቆጥቷል። ወደ አሜሪካ ያቀኑት ነጭ ደቡብ አፍሪካውያን በአሜሪካ ባለስልጣናት አቀባበል የተደረገላቸው ሲሆን በአመፅና በሽብር ውስጥ ይኖሩ እንደነበረም ተናግረዋል። ራማፉሳ ይህንን በ ማጣጣል በሀገሪቱ ቀኝ ገዢዎች ለመቆየት መጥተው ያላባረርናቸው ብቸኛ ሀገር እኛንን ብለዋል። ሰኞ ዕለትም አሜሪካ የደረሱ ነጭ ደቡብ አፍሪካውያን የስደተኛን መስፈርት አያሟሉም ሲሉም ፕሬዚደንቱ አክለዋል። የደቡብ አፍሪካ የመሬት ህግ በዘረኛ መድሎ የተሞላና የአፓርታይድ ጊዜ ቅሪት በመሆኑ ትችት የሚሰነዘርበት ሲሆን ላለፉት ሶስት አስርት አመታት ባለመሻሻሉም ተነቅፏል። ጥቁር ደቡብ አፍሪካውያን ዘጠና ህዝብ ሆነው አራት በመቶ ብቻ መሬት እንዳላቸው እንደ ኤሮፓያን በ2017 የወጣ ሪፖርትም ይጠቁማል። ደቡብ አፍሪካ ውስጥ ያደገው የትራምፕ አማካሪ ኤለን መስክም የደቡብ አፍሪካ መንግስት ነጭ አርሶ አደሮች ላይ የዘር ጭፍጨፋ ፈጽሟል ሲልም በተደጋጋሚ ይሰማል። ነጭ አፍሪካውያን ወደ አሜሪካ ገብተው የሚኖሩበትን መንገድ ማመቻቸት ዶናልድ ትራምፕ ቅድሚያ የሚሰጡት ጉዳይ መሆኑን መግለጹን ተከትሎ የደቡብ አፍሪካ የውጭ ጉዳይ ሚኒስቴር ባወጣው መግለጫ አሜሪካ በፖለቲካ ምክንያት የምትፈጽመው የድርጊት የደቡብ አፍሪካን ህገ መንግስታዊ የዴሞክራሲያዊ ስርዓትን የናቀ ነውም ብሏል። አፍሪካና አሜሪካ መካከል ያለው ግንኙነትን ውጥረት ውስጥ ከገባ ወራትም ተቆጥረዋል። ውድ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ ቸር ቆዩልን ቆዩልን።